ከሰው ጋር በእንግሊዝኛ እያወራችሁ ሀሳባችሁን ለመግለጽ የሚያስፈልጓችሁን ቃላቶች በስርዓት እያወቃችኋቸው፣ ነገር ግን እነዚህን ቃላቶች አንዱን ከአንዱ ጋር አገጣጥማችሁ የምትፈልጉትን ንግግር መስራት ወይም ሀሳባችሁን መግለጽ ከብዷችሁ ወይም ቸግሯችኋል። ይሄ የእናንተ ብቻ ችግር አይደለም። በርካታ የእንግሊዝኛ ተማሪዎች ይሄንን ማድረግ ይቸገራሉ። የዛሬውን ትምህርት ከተማራችሁ በኋላ በእርግጠኝነት የምታውቋቸውን ቃላቶች በስርዓት ግራማቲካሊ ኮሬክት በሆነ መንገድ እያገጣጠማችሁ በቀላሉ የምትፈልጉትን ሀሳብ በእንግሊዘኛ መግለጽ ትችላላችሁ። ምናልባት አብዛኞቻችሁ እንግሊዘኛችሁን ለማሳደግ ፈለጋችሁ ቃላቶችን ብቻ በተናጠል ማጥናት ላይ ተጠምዳችሁ ይሆናል። በዚህም የተነሳ በርካታ የቃላት ክምችት እውቀት ኖሯችሁ፣ ነገር ግን ቃላቶቹን አገጣጥማችሁ ሀሳብ መግለጽ ግን እየተቸገራችሁ ትገኛላችሁ። በመጀመሪያ ልንረዳው የሚገባው የትኛውም ንግግር የትኛውም ሀሳብ እንዴት እንደሚመሰረት ነው። በእንግሊዝኛ በምንናገር ወይም ሀሳባችንን በምንገልጽ ጊዜ ሴንቴንስ የሚባል ነገር ያስፈልገናል። በመሆኑም ሀሳብ የሚተላለፈው በሴንቴንስ አማካኝነት እንደሆነ ልንገነዘብ ይገባል። ሴንቴንስ ደግሞ እነዛ የምታውቋቸውን ቃላቶች የሚያሰባስብላችሁ እና ሙሉ ሀሳብ ለሰዎች እንድታደርሱ የሚያደርግላችሁ ወሳኝ ቱሎ ማለት ነው። በመሆኑ ሴንቴንስ ለመናገር ሀሳብን ለመግለጽ አስፈላጊ መሆኑን ከተረዳን ሴንቴንስ ከምንድን ነው የሚሰራው የሚለውን መገንዘብ አለብን። ሴንቴንስ ሞስት ኦፍ ዘ ታይም አምስት ኢለመንቶችን በውስጡ ይይዛል። ቀለል አድርጌ ነው የምነግራችሁ። አምስቱ እነማን ናቸው? የመጀመሪያው ድርጊት አድራጊ ነው። የመጀመሪያው ማን ነው? ድርጊት አድራጊ የትኛውም ንግግር ላይ የሆነ የሚጠቀስ ሰው እንስሳ ሊሆን ይችላል። ማንኛውም ነገር የሆነ ድርጊትን የሚያደርግ ይሆናል። የመጀመሪያው ድርጊት አድራጊ እንለዋለን። ሁለተኛውስ? ሁለተኛው ደግሞ ራሱ ድርጊቱ ነው። ድርጊት አድራጊ ካለ ድርጊት ይኖራል አይደለ? ሁለተኛው የሴንቴንስ ኤሌመንት ራሱ ድርጊቱ ይሆናል። ሶስተኛ ላይ የምናስቀምጠው ደግሞ ድርጊት ተቀባይ፣ ድርጊት የሚፈጸም ከሆነ ያን ድርጊት ደግሞ የሚቀበልልን ይኖራል። ሶስተኛ አራት አራተኛ ገላጭ ብለን መጥራት እንችላለን። ድርጊት አድራጊያችንን የሚያብራራልን ወይም የሚገልጽልን ብለን እንወስደዋለን። አምስተኛ ላይ ደግሞ የምናስቀምጠው ጊዜና ቦታ። ንግግራችን ላይ ብዙ ጊዜ አንድ ድርጊት የተደረገበትን ጊዜ ወይም ቦታ እናስቀምጣለን። ጠቅላላ ስናደርጋቸው ሴንቴንስ ከአምስት ኤሌመንቶች ይሰራል። የመጀመሪያው ድርጊት አድራጊ ሁለተኛው ደግሞ ድርጊቱ ራሱ፣ ሶስተኛው ደግሞ ድርጊት ተቀባይ፣ አራተኛ ገላጭ፣ አምስተኛ ደግሞ ጊዜና ቦታ። እነዚህን አምስት የሴንቴንስ ግብዓቶች አሁንም መረዳት የማትችሉ ከሆነ በእርግጠኝነት ቃላቶችን ምንም ያህል ብታውቁ ሴንቴንስ የመሰረታችሁ ሀሳባችሁን ግን በእንግሊዘኛ ማስተላለፍ አትችሉም። በዛሬው ክፍል የምንማረው እነዚህ አምስት ኤሌመንቶች ምንድናቸው? እንዴት አድርገን መለየት እንችላለን ነው ትምህርቱ። ሰፊ ስለሆነ በቀጣይ ክፍል ደግሞ እያንዳንዳቸውን አገጣጥማችሁ ሴንቴንስ እንዴት መስራት እንደምትችሉ አስተምራችኋል የመጀመሪያው ድርጊት አድራጊ የምንለው ለምሳሌ አንድ ኤግዛምፕል እስጣችሁ ስጣችሁ ዘ ቲቸር ኢዝ ኤክስፕሌይኒንግ ዘ ሌሰን። ዘ ቲቸር ኢዝ ኤክስፕሌይኒንግ ዘ ሌሰን። እዚህ ውስጥ ድርጊት አድራጊያችን ማን ነው? ዘ ቲቸር ነው። ለምን? አስተማሪው ትምህርቱን እያብራራ ነው ስንል ድርጊቱን እየፈጸመ ያለው እያብራራ ያለው ማን ነው? ዘ ቲቸር ነው። ማይ ፍሬንድ ፕሌይስ ፉትቦል ማይ ፍሬንድ ፕሌይስ ፉትቦል። እዚህ ውስጥ ጓደኛዬ ኳስ ይጫወታል እያልኩኝ ነው። ድርጊት የሚፈጽመው ማን ነው? ማይ ፍሬንድ። ስለዚህ ድርጊት አድራጊያችን ማይ ፍሬንድ ነው። ደ ዶግ ባርክድ ላውድሊ። ደ ዶግ ባርክድ ላውድሊ። ስለዚህ ውሻው በኃይለኛው ጮኸ። እዚህ ውስጥስ ድርጊት የሚፈጽመው ማን ነው? ደ ዶግ። ስለዚህ ሴንቴንስ በዋናነት በመጀመሪያ የሚዋቀረው በማን ነው? በድርጊት

እያለን ነው አይደለም። ስለዚህ እዚህ ውስጥ ቢውልት መገንባት ድርጊታችን ትሆናለች ማለት ነው። ዘ ካት ቼዝድ ደ ማውዝ። ድመቷ አይጧን አባረረቻት። እዚህ ውስጥ ምን ዓይነት ድርጊትን የተከናወነው? ቼዝድ ማባረር አይደለም። ስለዚህ ድርጊታችን ቼዝድ የምትለዋ ትሆናለች ማለት ነው። ስለዚህ የመጀመሪያዎቹ ወሳኝ የሴንቴንስ ኤሌመንቶች ድርጊት ታድራጊ ያለ ቀጥሎ ደግሞ ራሱ ድርጊቱ ይኖራል ማለት ነው። ድርጊት አድራጊ ወይም ደግሞ ድርጊት እራሱ ካለ ድርጊት ደግሞ የሚቀበል ይኖራል ብለን ማሰብ ይጠበቅብናል። መጀመሪያ ምን ብለን ነበር? ዘ ቲቸር ኤክስፕላይንድ ደለይሰን ብለናል። ቲቸር ምንድነው? ድርጊት አድራጊ ነው። ኤክስፕላይንድ ያደረገው ድርጊት ነው። ደለይሰን ምንድን ነች? ድርጊት ተቀባይ ነች፣ አይደለ? ከድርጊቱ ምንድነው ያረፈባት። ድርጊት ተቀባይ ደለይሰን ትሆናለች ማለት ነው። ማይ ብራዘር ቢልት ወንድሜ ገነባ። ምንድነው የገነባው? ትሪ ሃውስ። ስለዚህ ትሪ ሃውስ የምትለዋ ምንድነች? ድርጊት ተቀባይ ነች ማለት ነው። ደካት ቼዝድ ደማውዝ፣ ደካት ቼዝድ ደማውዝ። እዚህ ጋር ስ ድመቷ ድርጊት ታድራጊ፣ ቼዝድ ድርጊቱ ራሱ ከሆነ ቼዝ የተደረገችው የተባረረችው ደማውዝ ምንድነች? ድርጊት ተቀባይ። እነዚህ ሶስቱን በመጀመሪያ ደረጃ ልንይዝ ይገባል። አራተኛ ገላጭ ብለናል አይደለም? ከሷ በፊት የመጨረሻው እናስቀድምና እንመለሳለን ጊዜና ቦታ ይሄ በጣም ቀላል ነገር ነው ድርጊት ተደረገ ስንል መቼ ተደረገ የት ተደረገ ብለን ብዙ ጊዜ እናወራለን ለምሳሌ the teacher explained the lesson አሁን መቼ ነው ይሄን ያደረገው the teacher explained the lesson yesterday በመሆኑም እዚህ ጋር ጊዜን የምታመለክተን last weekend የምትሏት ሆናለች the cat chased the mouse ድመቷ አይጧን አባረረቻት ቦታውን መጥቀስ ብፈልግ the cat chased the mouse in the garden in the garden ይቺ ምንድነች ቦታን የምታሳይ ነች ስለዚህ አምስተኛው የሴንቴንስ ኤሌመንታችን ታይም ኤንድ ፕላስ ወይም ጊዜና ቦታን የምናሳይበት ነው ብዙ ጊዜ ከሴንቴንሳችን መጨረሻ የምናስቀምጣቸው ናቸው ወደ አራተኛዋ ገላጭ ወዳላት ስንመለስ ብዙ ጊዜ ገላጭን አጀክቲቭ ብለን እንጠራታለን እዚህ ጋር እሷ አይደለችም ፎር ኤግዛምፕል ኢፍ አይ ዋንት ቱ ዲስክራይብ ቲቸር አስተማሪውን ዲስክራይብ ማድረግ ብፈልግ አስተማሪው ምን አይነት አስተማሪ ነው? ዘ ቲቸር ኢዝ ቨሪ ካይንድ ዘ ቲቸር ኢዝ ቨሪ ካይንድ። አስተማሪው ምንድን ነው በጣም ደግ ነው። ቬሪ ካይንድ የምትለው አስተማሪውን የምትገልጽ ገላጭ ነች ማለት ነው አይደለም። ሺ ሎክስ ታይርድ ሺ ሎክስ ታይርድ። የደከማት ትመስላለች። ታይርድ እሷን የሚገልጽልኝ ቃል ወይም ገላጭ የምለው ነው ማለት ነው። አምስት የሴንቴንስ ኤሌመንቶቻችን እነዚህ ናቸው። በክፍል ሁለት ዋናውን ትምህርት ይዤላችሁ እመጣለሁ። እነዚህ አምስት ኤሌመንቶች እንዴት ተገጣጥመው ሴንቴንስ መስራት ይቻላል? ድርጊት አድራጊ፣ በተለምዶ ሳብጀክት የምንለው፣ ድርጊት በተለምዶ ቨርብ የምንለው፣ ድርጊት ተቀባይ፣ በተለምዶ በግራመር ትምህርት ኦብጀክት የምንለው፣ ገላጭ ኮምፕሊመንት ትባላለች። አምስተኛው ጊዜና ቦታ አድቨርብ ብለን እንጠራቸዋለን። በክፍል ሁለት እንገናኝ።